አንዱ በአስመራ ማለት በኤርትራ ውስጥ ከተካሄዱ የአስመራ ላይ አመፆች ተብለው ባለፉት ሶስት አስርት ዓመታት ሊጠቀሱ ከሚችሉት በጣም ሜጀር ከሚባሉት መካከል አንዱ ይሄኛው ተደርጎ ሊወሰድ የሚችል ነው። ምክንያቱም ወታደሮች ሄደው አስመራ ድረስ ታንክ ነድተው የማስታወቂያ ሚኒስቴር ተቆጣጠረው ሚዲያ ይዘው ኔጎሼት አድርገው አንድ ሙሉ ቀን የወሰደ እንቅስቃሴ የተደረገ ነው። እንዲህ አይነት እንቅስቃሴዎች ሲምቦሊክ የሆነ ኃይላቸው በጣም በጣም ትልቅ ነው። ሌላውም እንዲህ ማድረግ የመቻል እድል እንዳለውም የሚናገሩውን ቢ መልእክት የሚያስተላልፉ መሆናቸውም ነው አይደል? ትልቅ አንድምታቸው ከዛም አኳያ ትርጉማቸው በጣም ትልቅ። አዎ ከአንዱ ወደ አንዱ እየተማርክ ትሄዳለህ እና አንደኛው ከአንደኛው እየጠነከረ ይመጣል። አገዛዙም ይማራለው ኦፍ ኮርስ። ግን እሱ ነው ሳይድ አሁን እንቅድም እንዳልኩ ጂ ፊፍቲን ሲታሰሩ ከእሱ ጋር ተያይዘው በሺዎች የሚቆጠሩ ሰዎች ነው የታሰሩት። ሲምፓታይዘርስ ነበራችሁ ተብሎ፣ ስለዚህ ሁል ጊዜ በጣም አንፕሮፖርሽናል የሆነ ስቴፕ ስለሆነ የሚወስደው ህግበት። ከዛ ጥሎ አንዳንድ ጊዜ ያ በጣም ካሬጅስ አክት ነበረ። መቼም ያንን መውሰድ አትችልም ግን ቅድም እንዳልኩን አሁን ያንን ሌንስ ስታስቀምጥበት ነው እነዚህ ሰዎች ያንን እንዲህ ብናደርግ አገራችንን ሪስክ ውስጥ አስገብተን ሌሎች ደግሞ በዛው እጃቸውን አስገብተው ሶቪንቲያችንን ብዝ አድርገን ሀገር የመሆናችንን ያንን ባላንስ አድርገው ነው ያንንም ተሸክመው ነው እንግዲህ እነዚህ ሰዎች የሄዱት። ቢያንስ ያኔ በባህር በሩ ላይ የሚይዙት ኃይል አልነበረም። ስለዚህ ስጋቱ ትልቅ ነው ማለት ያስቸግራል። ከውጭ የነበረው ስጋት ማለት ነው። ኢነወይ እሺ፣ ከሱ ቀጥሎ የመጣውስ በ2017 ነው ተቃውሞ። ይሄኛው በጣም ለየት የሚያደርገው ፍጹም ህዝባዊ ተቃውሞን የነበረው በ2016/17 ላይ 2017 በብዛት ምን ነበረ? እነዚህ ሁልጊዜ ያው ህግደፍ አንዱ ትልቁ ጠሩ እግዚአብሔር ነው። ሃይማኖተኛ ሰዎች በተለይ እግዚአብሔር ራሱ ጸረ እግዚአብሔር የሆነ እንትን ያለው መለኮታዊ ኃይል የሚጠላ እንትን ነው። እና ብዙ የሃይማኖት ጭቆና አለ። እና አንዱ ከዛ የልማት ተቋማትን እና ትምህርት ቤቶችን በሃይማኖታዊ በካቶሊኮች በእስላም በእስልምና ውስጥም በእነሱ ይተዳደሩ አሉ። የልጆች ትምህርት ቤቶች የሃይስኩልም የእምነት እንትንም ሴሚናሪዎችም እንደዚህ እንደዚህ አይነት ነገሮችም አሉ። በካቶሊክ እንትን ደግሞ ሆስፒታሎችም ክሊኒኮችም የእርዳታ ጣቢያዎችም አሉ። እና እነዚህን ነገሮች በጣም ከባድ ፕሬሽር ውስጥ አስገብቷቸው ነበረ። እና በተለይ ትምህርት ቤቶቹን በዛን ሰዓት ወይ ዝጉ ወይ አስረክቡ አይነት ነገር ወይ ይወረሳሉ ወይ ይዘጋሉ የሚል ነገር ነው። እና አሁን አስመራ፣ መሀል አስመራ ነው እንግዲህ ይሄ አክሪያ የሚባል ቦታ በብዛት የእስልምና ሃይማኖት ተከታዮች የሚኖሩበት በጣም ዳይቨርስ የሆነ የሚገርም ቦታ አለ አክሪያ ማለት እና በጣም ህዝቡ ደግሞ እንትን ያለ ነው። በጣም ጥብቀት ያለው ብዙ ማህበራዊ ትስስሮች ያለበት ቦታ ነው አክሪያ። እና እዛ ሀጂ ሙሳ መሐመድ ኑር የሚመሩት እንትን ነበረ። እሱን ለመውረስ በተንቀሳቀሱ ጊዜ ታይቶም የማይታወቅ አይነት ሰላማዊ ሰልፍ ነበረ ከተማ ውስጥ ከብዙ ሳምንት ሰው ሲታስር ሲፈታ ምን ሲል ምን ሲል በዛ። ግን ያንን ግን ደንበኛ ፕሮቴስት ነው የነበረው። ህዝቡ ጥያቄያቸው ምንድን ነበር? ትምህርት ቤታችንን መውረስ አትችሉም፣ ልጆቻችንን እናስተምራለን። በጠመንጃ ነው የገቡት ጣም ተኮሱ። ተሰላፊዎች ላይ ሰዎች ገደሉ። ታተነ። ወጣቶቹ እንዳለ አሰሯቸው። መሪው እስር ቤት ውስጥ ሞቱ ማለት ነው። ከዛ ቀጥሎ ባሉት ወራት እንዳልኩ ነው፣ ትንሽ ነገር በተነሳ ቁጥር አጸፋውን ነው የሚወሰደው፣ ስቴፕ እና ያ ሆነ። አሁን ይሄኛው ከዛኛው ጋር የሚያለያየው አንደኛ ከከተማ መነሳቱ ነው፣ ሁለተኛ ህዝባዊ ነው። ሶስተኛ፣ ጥያቄውም ፖለቲካል ለውጥም አይደለም ማህበራዊ የሆነ ጥያቄ ነው የነበረው። ግን የሚወሰደው እርምጃ ደስ ማሰር ነው፣ ጠመንጃ ነው። እነዚህን የመሳሰሉ በኤርትራ ውስጥ በኤርትራ ፖለቲካ ውስጥ የሚታወሱ የሚተረኩ የተቃውሞ እንቅስቃሴዎች ነበሩ ወይ የኤርትራን ፖለቲካ በተመለከተ ሲታሰብ እነዚህን ነገሮች ከግምት ማስገባት ስለሚያስፈልግ ነው ያነሳኋቸው። ሰው የመጨረሻ ጥያቄ ለአንሳ እነዚህን ያነሳናቸውን ነገሮች ሁሉ የሚጠቃለል ብዬ የማስበው ጥያቄ ማለት ሰው አንድ በአንቺ አስተያየት እንግዲህ ዛሬ እየተነጋገር ነው ያለ ነው ወደ ኤርትራ በኩል ያለውን ፐርስፔክቲቭ ለማወቅ ስለሆነ ኤርትራ ከኢሳያስ የምትተርፍ ይመስልሻል? ከኢሳያስ በኋላ ያለ ኤርትራ ተብሎ የሚጠራ የሆነ ኢንቲቲ ይኖራል የሚል ግምታለሽ? እንድ አሁንስ ባለው ሁኔታ እስካሁን ድረስ ባነሳናቸው ነገሮች ሁሉ ምንድን ነው ቢታረም የምትፈልጊው በኤርትራ የፖለቲካ እንቅስቃሴ ውስጥ ሰው ምንን ከምን ቢለይ ወይ ምን ታሳቢ አድርጎ ቢንቀሳቀስ ነው ትልቅ ጉድለት የምትዩ በአሁኑ ወቅት የኤርትራ የፖለቲካ ህብረተሰብ ውስጥ ምንድን ነው የሚለውን በማንሳት እንጠቅልለው። ሰው መጀመሪያ ከኢሳያስ ትተርፋለች የሚል ግምት አለሽ ወይ? አንድ ምን ትልቅ በትልቁ ጎድሎ ትመለከቻለች? በዲስኮርስ ውስጥ ብዙ ነገር ሊኖር እንደሚችል ይገባኛል። ግን ለአንቺ ቁልፍ የምትየው ማለት ነው። ከኢሳያስ ትተርፋለች ትተርፋለች እንግዲህ ተጎድታም በጣም እንትን ብላም የምትተርፍ ይመስለኛል። ምክንያቱም አገርነን ህዝብ ነን። ህዝብ ደግሞ ሞቶ አያልቅም መቸም። እና ገና ደግሞ የኤርትራ ህዝብ ለሶቪንቲው በጣም ኮሚትት ስለሆነ መንገድ ያገኛል ብዬ ተስፋ አደርጋለሁኝ ይመስለኛልም። ግን በጣም በፈጣንነት ማስተካከል ያለብን ነገር አለ። እሱ ደግሞ ከኢሳያስ እና ከህግደፍ ዴፊኒሽን መውጣት አለብን። የአደጋም የአላያንስም፣ የአደጋም፣ የትስስርም፣ የተቃውሞም የድጋፍም ዴፊኒሽናችን ከዛ መውጣት አለበት። ራሳችንን ችለን ዲፋይን ማድረግ መቻል። አደጋችን ምንድን ነው? ሪሊ ትልቁ አደጋችን ምንድን ነው? ቀጥሎ የሚመጣው አደጋችን ምንድን ነው? የእኛ አክሽን አደጋችን ላይ ምን ያህል ኢምፓክት አለው የሚለውን ነገር በደንብ መነጋገርና ማወቅ ያለብን ይመስለኛል። ትልቁ እንትናችን ያ ነው፣ ትልቁ ቻሌንጃችን። ሁለተኛው አላያንስ መፍጠር። መቼም አንድ ሀገር አንድ ህዝብም ቢሆን እንኳን በዚህ ዘመን የትኛውም ሀገር አይላንድ አይደለም። ሁሉም ሀገር አካባቢው ካሉ ጋር ከሌሎችም ጋር እየተሳሰረ ነው የሚኖረው። ይገዛል፣ ይሸጣል፣ ይህ ነው። እዛ ሄዶ ይኖራል፣ እዚህ ተመጥቶ ይኖራል። ብዙ ነገር አለና። ብዙ ሰዎች የሚሳሳቱት ነገር አለ። በተለይ ብዙ ኢትዮጵያውያን የሚሳሳቱት ነገር አለ። ብዙ ኢትዮጵያውያን ነፃነት ብላችሁ ከወጣችሁ በኋላ ምን አተረፋችሁ? ያው ተጨቁናችሁ፣ ተበድላችሁ፣ ተርባችሁ፣ ድሃ ሆናችሁ እየኖራችሁ ነው እና ድህነትን ጠልተን አይደለም ነፃነታችንን የፈለግ ነው። ድህነትን ጠልተን አይደለም አገራችንን የፈለግ ነው። አገራችንን ስለፈለግ ነው። አገራችንን የፈለግ ነው እና አንዲት እናትህ ድሃቱን ሀብታምቱን እናትህ ናት። በቃ ያ ነው ላንተ የተሰጠው እና የኤርትራ ህዝብ የታገለው የራሱን መብት በራሱ የመወሰን መብቱን ነው የታገለው እንጂ ሀብታም ለመሆን። ኦፍኮርስ ሀብታም መሆን የሚጠላ የለም ካሁን በኋላም ብንሰራ የምናገኘው ነው ብለው በራሱ የራሱን መብት የመወሰን እድል አግኝቷለው ህዝቡ ነው እኮ። ግን አንደኛው ጥያቄ እሱ ነው። አንደኛው ሳይድ እሱ ነው። ላይክ አንደኛው ኤርትራ ምን ትሁን የሚለውን ጥያቄ የኤርትራ ህዝብ መመለስ አለበት በሚለው ነው። ኤርትራ ካአሁን በኋላ ምንትሁን የሚለውን ደግሞ ካሁን በኋላ ነው መመለስ የምንችለው እንጂ ያኛውን ሰርዘን ይሄኛውን መመለስ አንችልም፤ ወይም ይሄኛውን በመመለስ ደግሞ ያኛውን ማጣት አንችልም። ስለዚህ እኛ ዳይለማ ውስጥ ነው ያለ። ነው ዳይለማ ውስጥ የምንኖርበት ምክንያት ደግሞ ይህን ሁለቱን ባላንስ አድርገን ነው ኃላፊነት ነው። ይህን ሁለቱን ባላንስ አድርገን መኖር አለብን እና በዛ ውስጥ ግን ይሄ የኤርትራን ሶቨሬንቲ የሚነካ የኤርትራን ኔሽንሁድ የሚነካ የኤርትራን ህዝብ የሚያንቋሽሽ እና የሚያዋርድ ነገር ከውጭ ማንም ሰው ቶለራንስ የለውም። ለዛ ቶለራንስ የለውም፣ እንዳልኩህ ነው። እኔ እንኳን እኔ ራሴ እንኳን ይሄ በጣም ኮንትሮቨርሻል ነው፣ ለራሴ እየቀፈፈኝ የምናገረው ነገር ነው። ኢሳያስን ለማስወገድ ተብሎ አሰብን ኮምፕሮማይዝ ማድረግ ወይንም ደግሞ ኤኒ የኤርትራን ቴሪቶሪ ኮምፕሮማይዝ ወይ ኤርትራን ኔሽንሁድ ኮምፕሮማይዝ ማድረግ የማላስበው ነገር ነው። ሄደ አይመለስ ነገር እንደሆነ ስለማስበው ቀጥሎ ባለው ጦርነት ውስጥ በዛ ኮንቴክስትም ስለተነሳ ቅድም ቀጥሎ በሚነሳው ሊነሳ ይችላል ተብሎ ብዙዎች በተሰጋው ጦርነት ውስጥ የወጣቶች እና የኤርትራ ህብረተሰብ ሚና በዚህ መሰረት ከኢሳያስ ጋር መቆም ነው ነው ያንቺ እይታ ማለት ነው? ወይ የምር የሚፈለገው የምር የምር የሚፈለገው አሰብ ከሆነ የኤርትራ ህዝብ ሌላ ምርጫ የተለያዩ ምክንያቶች ይሰጣሉ። አሁን አብይ ኦፍኮርስ ግልጽ የባህር በር አጀንዳ በተመለከተ ጉዳይ አድርገው አንስቶታል። ግን ሲያነሳው ባህር ልቆጣጠር ነው ላይል ይችላል። ለምሳሌ ተወግቼ ነው ሊል ይችላል። ጥቃት ተፈጽሞብኝ ነው ሊል ይችላል። የሀገር ውስጥ ተቃዋሚዎች እያደራጀብኝ ሻቢያ ሊል ይችላል። የተለያዩ ምሻቶች ሊሰጥ ይችላል ነወይ? ጦርነቱ ቢከሰት ግን ሰዎችን ስለምጠይቅ ነው። ጦርነቱን ቢከሰት የኤርትራ ወጣቶች ሚና እና የኤርትራ ህብረተሰብ ሚና ምን ይሁን? የኤርትራ ህብረተሰብ ሚና ሁሉ ጊዜ አገሩን መጠበቅ ነው። በዛ ሀገር ውስጥ በመጠበቅ ውስጥ አብሮ የሚድን ኢሳያስ ካለ ምን ማድረግ እንችላለን? ዳይለማዊ ይገባሃል። ግን የምለ ያለት አገራችንን ለማስፈፍ ስንል ኢሳያስ አብሮ ከተረፈ ምን ማድረግ እንችላለን። አገራችንን አጭፍተን ኢሳያስን የማጥፋት ቾይስ መውሰድ የሚቻል አይመስለኝም። ሀገሪቱን የሚያጠፋ አደጋ ወደ ኤርትራ የሳበው ግን እሱ ነው ማለት የምንችልበት መንገድ አለን። አሁንም አገሪቱን የሚያጠፋ አደጋ ወደ አገሪቱ የሚስብን ኃይል እንዲቆይ በማድረግ አገሪቱን ማትረፍ ይቻላል፣ ወይም አገሪቱን ማጥፋት እኮ ነው። አሁን ለምሳሌ አሰብን ስጡኝና ኢሳያስን እንዳስወግድላቸው የሚል ኃይል ቢመጣ አሰብን ልስጥህና የገዛ ህዝብህን እንድጨፈጭፍ ተባበረኝ ብሎ ያንን ተመሳሳይ የሆነ ውል አግኝቶ የነበረ ሰው ኤርትራ ቁጭ ካለ ቅድም አንስተነዋል አይደል? የኤርትራን ሉዓላዊነት እኔ ስናገር ያው በኢሳያስ መነጽር ብዙ ጊዜም የሚናገርበት ምን የሚልበት የሚሰብክበት ፕሮፓጋንዳ የሚሰራበትም ያ ስለሆነ ትግራይ ውስጥም የገባሁት የኤርትራን ሉዓላዊነት ልከላከል ነው፣ ሱዳንም የገባሁት የኤርትራን ሉዓላዊነት ልከላከል ነው፣ ጅቡቲንም ሌላም የማደርገው ሁሉ የኤርትራን ሉዓላዊነት ልከላከል ነው ነው የሚለው። የትጋ መስመሩ እንደሚሰመር አላውቅም። እኔ ግን ግን አፋቸውን አውጥተው ይሄ መሬት ይሄ ግዛት ይሄ ቦታ የኛ ነው ከሚሉ ሰዎች ሀገራችንን የመከላከል ግዴታ አለብን።